በብስራት ስፖርት ነው እያደመጣችሁ ያላችሁት በብስራት ፌም 11 ና እና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ የፕሮግራሙ አዘጋጅ መንሱር አብዱልቀኒ ነኝ፣ ከቴክኒሻናችን ህይወት አሰፋ ጋር። ሁለተኛው ርዕሳችን ባሉን ደቂቃዎች ደግሞ በጥቂቱ ስለ ክሪስቲያኖ ሮናልዶ የሰሞኑ ቃለ ምልልስ እስቲ ጥቂት ልበላችሁ። መቼም ከፒርስ ሞርጋን ጋር ክሪስቲያኖ ሮናልዶ ከተገናኘ ሊፈጠር የሚችለው ርዕሰ ዜና ተለቅ ያለ እንደሆነ ባለፈው ከማንቸስተር ዩናይትድ ከመውጣቱ በፊት ልክ ከመውጣቱ ዋዜማ በሰጠው ቃለ ምልልስ ያስተዋልነው ጉዳይ ነው። በመጀመሪያ ፒርስ ሞርጋን እውቅ እንግሊዛዊ ጋዜጠኛ ነው። ከ1988 አንስቶ በዘሰን በተባለው ታብሎይድ ጋዜጣ ላይ መስራት ከጀመረ ወዲህ ደረጃ በደረጃ ተጽዕኖም ተሰሚነቱንም ተደማጭነቱንም አወዛጋቢነቱንም የጨመረ ዴይሊ ሜልን በኤዲተርነት ያገለገለ በሲኤንኤን እና በመሳሰሉ ትልልቅ ሚዲያዎች ላይም የራሱን ሾው ያቀረበ አሁን ደግሞ ፒርስ ሞርጋን አንሴንሰርድ የሚል ብዙ ፖለቲካዊ ክርክሮች ከበድ ያሉ ክርክሮች የሚከናወኑበት የዩቲዩብ ቻነል አለው። በምዕራቡ ዓለም ቴሌቪዥን እና በፕሬሱ ላይ ፒርስ ሞርጋን የሚለው ስም የታወቀ ነው። የስልሳ ዓመቱ ይህ ጋዜጠኛ የአርሰናል ደጋፊ እንደሆነም ያኔ በቬንገር የመጨረሻዎቹ ዓመታት ላይ ቬንገር አውት ሲሉ ከነበሩ ተጽዕኖ ፈጣሪዎች አንዱ ነበረ። ወደ ሳውዲ አረቢያ ተጉዞ ክሪስቲያኖ ሮናልዶ በሚገኝበት እዛው በመኖሪያ ቤት ይህንን ቃለምልስ ሰርቷል እና ቃለምልሱ ኢንተርቪው የተሰራው ግን እነዚህ ሶስት አራት የማንቸስተር ዩናይትድ ጨዋታዎች የተሻለ ውጤት ከማምጣታቸው በፊት እንደነበረ እንግዲህ ተጠቁሟል። ያ ማለት ስለ ዩናይትድ ችግር የበለጠ ስለ ማንሰራራቱ ሳይሆን ስለ ድክመቱ ነው ሊጠይቀው የሚችለው እና ቃለ ምልልሱን ራሱ ኢንተርቪውን ሲጀምሩ በቀልድ ነው የጀመሩት። ለተመለከታችሁ ይህንን ሳታዩ አልቀራችሁም። እዚህ ግን ሁሉ ነገር አለ አለው የክሪስቲያኖ የዩቲዩብ ስቱዲዮ ውስጥ ሁሉ ነገር አለ የታ ላይ አርሰናል አርስናል ማሊያ ሲለው እዛኛው ሳጥን ውስጥ ተደብቋል እያለ ሲቀልድ ነበር። ክርስቲያኖ ምን ያህል አርስናል እንደ ተፎካካሪ እንደ ባላንጣ እንደሚመለከትም ሲገልጽለት ነበረ። ሁለቱ ሰዎች ያላቸው ወዳጅነት በየጊዜው ክርስቲያኖ ሰፋ ያለ ቃለ ምልልስ ሲፈልግ ይህንን ጋዜጠኛ የሚጠራው ነው ይመስለው እና እንደ ጋዜጠኛ ደግሞ ትልቅ ርዕሰ ዜና፣ ትልቅ ዓለም አቀፍ ትኩረት የሚያስገኝልህ ጉዳይ ካገኘህ ሲጠራ ትሄዳለህ። ይሄ መታዘዝ ሳይሆን የራስም ሙያዊ ፍላጎትም ጭምር ይገፋል እና በሞርጋን እና በፒርስ ሞርጋን እና በክሪስቲያኖ ሮናልዶ መካከል ያለው ወዳጅነት ለአንዳንዶች ጥርት ላለ ጋዜጠኝነት የሚመቻ አይደለም ይላሉ። ይሄ ጓደኝነት ወዳጅነት እንደው ሞርጋን እንደ ጋዜጠኛ ትኩረት የሚፈልጉ ትኩረት የሚደረግባቸው ሄድላይንስን እንደ ሀንት እያደረገ እየፈለገ ክርስቲያኖን ሊጠይቀው ይችላል። ቢሆንም ግን እንደሚሳሳለት ግን ጥያቄ የለውም። አሁን ነውር መጠቀስ ቢኖርበት ለምሳሌ እንዲህ አይነት ነገሮችን የመደበቅ ዝንባሌ ሊያሳይ ይችላል ጋዜጠኛው። እንደዚህ አይነት ወዳጅነት በጣም ሲበዛ ሁል ጊዜ ነገሮችን በጥርጣሬ እንድትመለከት ያደርጋል። ግን ሁለቱ ሰዎች የሚጣጣሙ ናቸውና ክሪስቲያኖም ሲፈልግ ሞርጋን ይጠሯል። እሱም እንደሚናገረው በተደጋጋሚ በቃለ ምልልሱ ላይም በመሃል በመካከል ላይ እንደሚያነሳው ከሮናልዶ ጋር ያላቸው ግንኙነት የዕለት ተዕለት ጭምር የዕለት ተዕለት ነው ስል እንደ አስፈላጊነቱ በቴክስት በጽሑፍ መልእክት ሁሉ እንደሚገናኙ፣ ለምሳሌ ቢሊዮነር ሆንክ አይደል አለው። ቢሊዮነር ሆንክ ባለፈው ወር ነው እንደዚህ ሲለው ይሄ እውቁ የቢዝነስ ቴሌቪዥን ብሉምበርግ ቢሊየነር የመጀመሪያው ቢሊየነር እግር ኳስ ተጫዋች እየተጫወተ ቢሊየነር የሆነ ጨዋታውን ገና ሳያቆም እነ ማቴዎ ፍላሚኒኮ ቢሊየነሮች ናቸው። አሁን ግን በሌላ ኢንዱስትሪ ነው ቢሊየኑን የሰሩ እና ኳስ ካቆመ በኋላ ይሄ ግን እየተጫወተ ነው ቢሊየን የሆነውና ቢሊየነር የሆነውና ይህን ሲጠይቀው እንዴ ቆየውኝ እኮ ከሆንኩኝ እያለው በግልጽነት ሲነግረው ነበር። ገንዘብ ብዙ እያገኘህ በሄድክ ቁጥር ለገንዘብ ደንታ አይኖርህም አለ። ከዛ ግን እንደ ሰው ደግሞ ያው ባለህ አትረካምና የበለጠ ገንዘብ ስታገኝ ደግሞ ደስ ይልሃል፣ ስትጨምረው ደስ ይላል፣ ግን ገንዘብ ብቻ ብለህ ግን እዛ ላይ ትኩረት የምታደርግበት ነገር ይቀንሳል ነው ክሪስቲያኖ ያለው። አሁን ሁለተኛው ቃለ ምልልሱ ላይ በጣም አነጋጋሪው ነገር ደግሞ ሌላው ስለ ዶናልድ ትራምፕ ፒርስ ሞርጋን ጠይቆት የመለሰለትና የተነጋገሩት ነው። አንቶኒዮ ኮስታ አውሮፓ ካውንስል የዩሮፒያን ካውንስል ፕሬዚደንት ባለፈው ጊዜ ለዶናልድ ትራምፕ በዋይት ሃውስ ሰባት ቁጥሩን የክሪስቲያኖ ሮናልዶ ማሊያ መልእክት የተጻፈበትን አድርሰው ነበር። ይሄ በሚዲያዎች ላይ በሰፊው ሽፋን አግኝቷል። እስከ ዛሬ ድረስ የአሜሪካኑ ፕሬዚደንትና ታላቁ ተጫዋች ተገናኝተው አያውቁም እና ማሊያው ላይ ሰባት ቁጥሩ የክሪስቲያኖ ማሊያ ላይ ፕሬይንግ ፎር ፒስ የሚል ጽሑፍ አለው። ፕሬዚደንቱ ባላቸው ዓለም አቀፍ ተጽዕኖ ለሰላም ቅድሚያ እንዲሰጡ መልእክት ያስተላለፈ እንደሆነ ጥያቄ የለው። ለሰላም እንዲሰሩ እና እስካሁን ድረስ እንዳላገኛቸው ከፕሬዚደንቱ ጋር እንዳልተገናኘ ግን ሊያገኛቸው የሚፈልግ ሰው መሆናቸውን ሮናልዶ ይጠቅሳል። በኢንተርቪው ላይ ፒርስ ሞርጋን ደግሞ በግል ባለው ከፕሬዚደንቱ ጋር በግል ባለው መግባባት ደግሞ ሊያገናኛቸው እንደሚችል ወደፊት ደግሞ ተስፋ ይሰጠዋል። ከዛ ፒርስ ሞርጋን ምን ይላል ግን ዓለም ላይ ማን ነው ከአንተና ከፕሬዚደንት ትራምፕ ዝነኛው ብሎ ይጠይቋል። ያው ክርስቲያኖ ደግሞ ከመሰለው ደረቱን ነፍቶ ነው እውነት የሚለውን ነገር የሚናገረው። አይ እኔ ነኝ አለሱ እንደወረደ ብነግራችሁ፣ ዘ ሞስት ፌመስ ፐርሰን እኔ ነኝ እን ዋሽቷል እንዴ ግን ፕሬዚደንት ትራምፕ የአሜሪካን ፕሬዚደንት መሆናቸውን የማያውቅ ሰው ማግኘት ከባድ ሊሆን ይችላል። ግን እኮ የእግር ኳስ ተጫዋቾች በሮናልዶ ደረጃ ያሉት ተጽዕኗቸው እኮ እስከ ገጠሩ የአፍሪካ ክፍል ሁሉ በጥልቀት የገባ ነው ስር የሰደደ እና ስለ ፖለቲካ ደንታ የሌላቸው ህጻናት ሁሉ ክርስቲያኖ ማን እንደሆነ ያውቃሉ። ሰባ ሰባት ሚሊዮን የማህበራዊ ሚዲያ ተከታይ ያለውም እኮ ለዚህ ነው በስሙ ብቻ ክርስቲያኖ ሮናልዶ በሚለው ስም ብቻ ብሎ መብላት የሚችል ተጫዋች እና በዚህ ቃለ መልሱ ላይ ከዶናልድ ትራምፕ የበለጠ ዝነኛ መሆኑን በጠቀሰበት ማለት ነው። ስለ ዲዮጎ ጆታ የአወዛጋቢ ጉዳይ ሮናልዶን ትንሽ ያስወቀሰው ነገር ይጠቅስ ያነሳለታል እና ለምንድን ነው ቀብሩ ላይ አልተገኘሁም እኔ አባቴ ከሞተ በኋላ ወደ ቀብር ሄጄ አላቅም ይላል። ግን ደግሞ ብሄድም የበለጠ ከሟቹ ይልቅ ትኩረት ሁሉ እኔ ላይ ይሆናል ይሄም የሚያስኬድ ይመስላል ግን በወቅቱ መገኘት ነበረበት ብዙ ተጫዋቾች የብሔራዊ ቡድን ጓደኞቹ በተገኙበት እንዴት የብሔራዊ ቡድኑ አምበል አይገኝም የሚል ወቀሳ ነገር ግን ሲጠቅ ሲነገር መቆየቱ ይታወቃል እንግዲህ ክሪስቲያኖ ስለ ማንቸስተር ዩናይትድ ሳይጠየቅ አያልፍም ያውም ከፒርስ ሞርጋን ጋር እንደውም ኢንተርቪውን ሲጀምሩ መጀመሪያ የመጀመሪያው ያኛው ቃለ ምልስ የፈጠ ያነሳውን አዋራ ጋዜጠኛው ያነሳለትና ሮናልዶ በቀልድ አይ አሁን በቃ ጥሩ ሰው ሆኜ ነው የምቀርበው ይለዋል። እንዲህ አይነት ይሄ አወዛጋቢ ነገሮችን አልናገርም የሚል መልክት ያለው ይመስላል። ስለ ዩናይትድም ተጠይቆ እንግዲህ ሩበን አሞሪም የቻሉትን ሁሉ እየሰሩ ነው አለ። ግን ማን ዩናይትድ መዋቅር የለውም መዋቅር የለውም እና ይሄ መስተካከል አለበት ለመጪው ጊዜም ይሻሻላል ብዬ ተስፋ አረጋለሁ። ምክንያቱም የክለቡ ፖቴንሻል አስደናቂ ነው። ትልቅ ነውና በዚህ ክፍለ ዘመን ሞስት ኢምፖርታንት ክለብስ ካላቸው በጣም ትልቅ ከሚባሉ አስፈላጊ ክለቦች መካከል አንዱ ስለሆነ ይሄን ማድረግ ይችላል ብዬ ተስፋ አረጋለሁ አለ። ግን አሁን በጥሩ መስመር ላይ አይደሉም። ይሄን መቀየር አለባቸው። የአሰልጣኝ የተጫዋች ጉዳይ ብቻ ሳይሆን ይሄ ነገር አሰልጣኝ ተጫዋች መቀየር ብቻ ሳይሆን ይሄ ነገር አስተዳደራዊ መዋቅሩንም እንዲያሻሽል ማድረግ አለበት፣ ይህ ካልሆነ አይሆንም ነው የሚለው በመጪው ዘመን ደግሞ ይሆናል ብዬ ተስፋ አረጋለሁ የሚል ነው የሮናልዶ መልስ። በዚህ በኩል ከዚህ በላይ ብዙም ማለት አልፈለገም ወይም ደግሞ ከዚህ በላይ መጠየቅ አልፈለገም ጋዜጠኛውም እና ትልቅ ርዕሰ ዜና ደግሞ የሆነው ሌላው የሮናልዶ ኳስ የማቆሚያ ጊዜው በጣም መቅረቡን ሱን ሲል ነው የገለጸው። በጣም መቅረቡን የሚመስለው ኢንተርቪውን ስትመለከቱ ከዓለም ዋንጫ በኋላ እንጃ ክሪስቲያኖ ያው መቼ ነው የሚያቆመውን እያልን ነው። አርባ ዓመት አለፈው አሁን እ አርባ ዓመት ከምናምን ቀናት ውስጥ ነው ያለው ወደ አርባ አንድ እየሄደ ነውና፣ በአልናስር እንደምታውቁት በሳውዲ አረቢያው ክለብ በቀን አራት መቶ ሰማንያ ስምንት ሺህ ፓውንድ ነው ደሞዝ እያገኛለሁ ከታክስ ነጻ ከታክስ ነጻ እያጋነን እንኳ አይደለም። እስከ 2027 ድረስ ክፍያው ቀላል አይደለም። ስለተጫወተ ብቻ ሳይሆን የሳውዲ አረቢያ አምባሳደርም ነው በሌላ አገላለጽና እሱ ግን በቃ ኳስ ካቆምኩኝ ግን የኳስን የፉትቦልን ነገር ሁሉ ተዋለው ነው ያለው። ትኩረቴን ሁሉ ወደ ቤተሰቤ ወደ ልጆቼ ወደዛ አዞራለሁ በተለይ ደግሞ ጎረምሳውን ልጄን ጥሩ ያልሆኑ ነገሮችን የምታደርግበት ዕድሜ ላይ ስለሚገኝ እሱን መቆጣጠር ላይ አውላለሁ ብሏል። ያው ቃለ ምልሱ ብዙ ርዕሰ ዜናዎችን የፈጠረ ነበረ። በዚህ ይብቃኝ እስኪ ሰዓቱ